የኢትዮጵያ ሕዝብ ድምፅ እንዲሆናቸው እኛ ጋር መተዋል። እናም ለዛ ምግቦች እንድትሰጠን እንፈልጋለን። እናመሰግናለን። እሱም በጣም አመሰግናለሁ። በመጀመሪያ ደረጃ እሺ፣ ማለት በኤቪደንስ ወይም ደግሞ በኖርማሊም እንደዚህ ያለኝን ሰው እንደዚህ እንደዚህ ብላችሁ ብትነግሩኝ። እኔ እየሰማው ነበር፣ ቅድም ጀምሮ እየሰማው ነበረ። ያለውን ነገርም ከታች ሆኜ ቁጭ እያየው ነው ረዥም ሰዓት ከመጀመሪያ ጀምሮ እየሰማው ነው። እየሰማው ነበረ እና የራሴ እናንተ በደንብ ሰምታችሁ ከሆነ እኔ የራሴን አስተያየት ለእያንዳንዳቸው ልስጥ። ዶክመንት ማስረጃ ካልክ ምንም አይነት የዶክመንታዊ ማስረጃ በእንትን ባይሆንም እኔ በእነሱ በሰጡት ላይ የራሴን አስተያየት ልስጥ ወይ ነው የስ ማስረጃ ስለጠየቀ ነው፣ ስትጀምር መጀመሪያ ኤቪደንስ ስላል ዶን ሃቭ ኤኒ ኤቪደንስዶንስ ስል እኔ ኖሬ አሁን እንዲ ማለት ከፈለጉ ልስማ ወይ ለማለት ነው። ስ እኛ በደንብ አዳምጣ ኋላን ተከታቸው ነክ አንተ በሌለበት እኛ በደንብ አዳምጠነዋል። ስለዚህ አንተ ለእነዚህ ነጥቦች መልስ ስጥበት። እናመሰግናለን። ከማን ልጀምር? ከኤደን ልጀምር? ከሶሊያና ልጀምር? ከዋናዋ ከሶሊያና ጀመሪያ ስለመሆን ወደ ህዝቡ የመጣችው እሷ ስለሆነች ከእሷ ጀመር። ጥያቄ አለኝ እያለች ነው ማይክ ሽናብሪ አቡ ድምፁን ያስተካክል። እኔ ከዚህ በኋላ አልናገርም። ሹ ዲያንች ተናገር ዲና አባላለሁኝ። እኔ በዚህ ልጅ በጣም ወንጀል የደረሰብኝ ገንዘቤን ያጣሁኝ ብዙ ነገር ብዙ ነገር ኔ የተነጠቁ ሰው ነኝ። ይሄንን ሪከርድ አድርጉልኝ። ይሄ የምናገረውን ነገር ማለት ነው። ይሄ ቻፒ ይባላል። እውነተኛ ስሙ ሌላ ነው። ኢሳያስ ማለት እየተሰማች ሳይሆን የምታወራው ትላንትና ትላንትና ስታወራ በትክክል እውነት ለመናገር ጃፒ ብላ ነበር አለ። ሪተርዱ ስሜ ስታ ትላንትና እኔ እውነት ለመናገር በአካልም ምናምን አይቻትም አላውቅም አግኝተኝ አግኝቻት። እውነት እሷ እንደዚህ እንደዚህ ብላ ስለ መናገር የምችል ከሆነ በደንብ ብትናገር ደስ ይለኛል። እኔ ስልኬን የላትም አይቻትም አላውቅም

ጓደኛ የት ተጠያቂ ይሄን በትክክል ራሱና የምንናገረው ነገር ፕሮፍ ማቅረብ አለብናና በውስ ብዬ ለምኜ ትናንትና በጓደኞች በሰው ሰው አለ። ያያችሁ ፎቶ ያነሳችሁት ፎቶ ወይም ቪዲዮ ፈልጋለን። በአካል ተገናኝታችሁ እንደምታውቁ አሁን እኮ በአካል ግን ተገናኝታችሁ አታውቁም። ሰማኒ ገህብር የለኝም፣ ተገናኝተን አናውቅም። በስልክ አውርታችሁ ተጓላችሁ። ይኸውልሽ መድኃኒቱን ይዞ የመጣው የእሱ ወንድም ነው፣ እኔ ጋር። እሱ ግን አዎ፣ መጥቶ ካሜራ ሪከርድ አለኝ። የአባን ቁጥር ተቀብሎኛል። የቤተክርስቲያን ቁጥር ቤተክርስቲያን ተገናኝተናል። ቤተክርስቲያን ማከል የመጣው ማን ነው? የአባን ቁጥር ሊቀበልሽ እሱ ወይስ ወንድሙ? ወንድሙ ሊሆነች ልጅ ታማብን ነው። በእናትሽ በሰማዕቷ እርጅኝ ብሎ ማስረጃ አለኝ። ካሜራ የቪዲዮ ቪዲዮ ቀርጿል። እሺ ስለ ወንድሙ ሳይሆን አሁን ስለዚህ ጋር እዚህ ጋር ስላለው ግለሰብ ስናወራ፣ ማለት ከሀናን ጎረቤቴ ጎረቤቴ የኔ የመጀመሪያው ኮፊ ሾፕ ማለት ነው፣ ጎረቤቴ ጋር ህብር ጓደኛ ማቾች ናቸው። እኔ ከዛ ሰፈር ያስነቀሉኝ ማለት ነው። ይህ አይነ ደረቅ! እስኪ ልብ ካለክ ያንተ ጥንቁልና ማለት ነው እኔ ላይ ኃይል ይምጣ። ለምን አንተ ትናንት ለመንኩት፣ በቃ አባ ጋር ሄደን እናምናለን አለ ማለት ነው። ልጁን እጠራልሽ አለው የደወለልኝ። እንደዛ ያለበትን ሪከርድ ልታሰሚኝ ትችልሽ? አመጣለሁ፣ ሰዎቹን አመጣለሁ ሰው አይደለም። ስፒከር ሪከርድ ሰው አለኝ እኔ አሰጣለሁ። በቃ የዚህ ግለሰብ ቁጥር ዋትሳፕ ምናምን አለን ያወራንበት አለኝ። ሶስት ወር እኮ የፈጀብኝ ካለ ቁጥር ካይደለም እኮ ማለት እኔ አንቺ እና እሱ ኮንቨርሴሽን አላችሁ ዋትሳፕ ላይ አንዴ አንዴ ታሳይናለሽ ኮንቨርሴሽናችሁን፣ ቴክስት የሚሆን ቮይስ አንዴ አንቺ እና እሱ በህይወታችሁ

ፐርሰናሊ ምንም ነገር የለም። ምንም አንዴ ልጠይቃት። ሰሊና፣ ፐርሰናሊ ጥያቄው አጭር ነው፣ አጭር መልስ። ፐርሰናሊ አውርታችኋል? በግላችሁ፣ ሁለታችሁ በስልክ አውርታችኋል? በዋትሳፕ አላወራንም። በግሩ እኮ ታዲያ በግሩፕ እኮ ብዙ ሰው ያወራል። አንቺ የትኛው እኔ እና እሱ ብቻ ነን። እኔ ዳ ነው ድል የተሰጠን እኔ እና እሱ ና በእናትህ ቤተክርስቲያኑ እና እና እመን ፎቶህን ሳላዋርድ በፊት የሴቶቹን ገንዘብ መልስ ስለው ማነሽ አንቺ ማንምን ምክንያት ስለሆነሪከዋለ ድምፁ ድምፁ እንዳላለ ቢባ ወንድ ማለት ነው። እኔን የሆነ ነገር አድርጋለሁ። እየተደማመጥ አንድ አጭር ጥያቄ ስንጠይቅ አጭር መልስ ከሆነ መግባባትና መፍትሄ ላይ መድረስ እንችላለን። ግን እንደዚህ ኩል ሁላችንም የምንጮህ ከሆነ መውጥ አይመጣም። ስለዚህ የእሱ ጥያቄ በግል አውርታችኋል፣ በግል አውርተን አናቅም ብለሃል። ኦኬ፣ በግል አውርታችሁ አታውቁም። ዋትሳፕ ግሩፕ ላይ ነው። በአካል ተገናኝተን አናቅም ብለሃል። አዎ፣ በአካል ተገናኝቷችሁ አታውቁም። በአካል ተያይተን ጎን ለጎን ቆመን እናውቃለን። ቅድም አይቼው እኮ አላውቅም አልሽኝ። አብራቸው ክለብ ክለብ አንተ ፊትለፊት አለ ፊትለፊት አረል እንደ የተቀመጥ ነው ክለብ ክለብ ትዝካለፊ የዲጆ ልደት ጊዜ በአይነ ቁራኛ አረል ስትከታተለኝ የነበረ እሱ ቪዲዮ አለኝ፣ እኔ አወጣዋለሁኝ። ዝም በል እንዳት በሰዓቱ እሱ አላየሽም ይሆናል፣ አይቶሻል እንጂ። እና እንዲህ ነበር ሰላምታ ተባብላችኋል? ምን ሰላምታ እንጂ ሊለክፍ ይፈልግ ነበር እንጂ አለባበሴን አይቶ አብራችሁ ክለብ ውስጥ ፎቶ አላችሁ ያ ማስረጃ ነው በአካል ተገናኝታችሁ እንደምታውቁ ልታማጥቻችሁ አዎ የተቀመጠበት እሱ እዚህ ጋር ነው የተቀመጠው እዚህ ጋር አለ ቪዲዮ አወጣለሁ እሰጥሻለሁ በጣም ጥሩ እሺ እባካችሁ አቢባ አሁን ምንድነው መሰለሽ የምፈልገው ነገር ማንንም ሰው አሁን የደግል ጥላቻም ያለው ምንም ያለው ሰው እየገባ አንትን ሲል ሌላ ሰው ደግሞ አንትን የሚያደርገው ሪል የሆነ ነገር አድርጎ ነው የሚረዳው።